እንግዲህ ሁለት ወሬ እንድጨርስና እንዲያልኩሽ አሁን ምን እንደደረሰ ጥው ይታያል። አሁን አሁን አንድ ወር ሆነኝ፣ አሁን ሁለት ወር ቀረ። ለሶስት ወር ነው ቀጠሩ። እሱ እንድጨርስና እዚ የምፈልገውን እያገኘ አይደለም። አዲስ አበባ ቤት የሚፈልግልኝ ሰው ባገኝ ትንሽ ገማ ምስትን መልሽ አዲስ አበባ ቀመጥና ደግሞ ከዛ በኋላ ህድ ያድርጎ እንደዛ ይሻልሻል። አትክልቶቹ የማይገኙ ከሆነ ለምን አንቺ መመገብ ያለብሽ አሁን አትክልት ነገር ነው። ገብቶሻል። ኦህ፣ ያ ዲሞላ ሐኪሞቹ ስጋ ቤት ብለውኝ ማለት ነው መዋጥ ስለማልችል እንደ ማስቲካ እያላመጥኩ ምትጣረገው፣ ግን ስጋ ይጠቅማል ብለው ነው ስጋ ካለ ፕሮቲን እዩ። አይ ለፕሮቲን ብለው ነው ስጋ ቤት የሚሉሽ ፕሮቲንን የሚተኩ ጥራጥሬዎች አሉ እነሱን ትበያለሽ። የት ነሽ? ምማነች አለችው ያ ጀማ ጉሉ ለሐመሻላ እስኪ ታብታባ አድርጉ። ምን ናችሁ ነው ታብታባ አድርጉ። ወይኔ ሴቶች ተስፋ አትቁረጡ፣ አላህን ተጠጉ። አላህን የተወከለ ወድቁ አይወድቅም። እውት አንገቴ ማለት ነው ብቻውን ፎቶ አንስቸዋለሁ። እንደዚህ ፊቴን ሳላስገባ ቆ ያሳያቸዋለሁ። እንዴት ሁኝ እን ስሰቃይ እንደከረምኩ ብታይ። ጨራሩ ባል ምተፎ መግል ነበረ ትቦ በሆድሽ እናርግልሽ ስንትኑ ስተሚያልቅ ብለው ጨራሩ። ሰላሳ አምስት ቀን ሰባት ሳምንት ሆድ ቅዳሜ አይሰራም። አልፈልግም ሆዴን አስቀድጅም ብዬ ብታይ አንዳንድ ስኒ ወተት እየጠጣሁ ሁለት ቅርቆኝ ትጎጃለሽ። ቫይታሚኖች ምናምን ደግሞ ኢትዮጵያ የለም። ችግሩ እኮ አሁን ይሄን ሁሉ የሚተካ ነገር እኮ በመድኃኒት መልኩ አለ፣ ታብሌቶች፣ ክኒን እንትን ቫይታሚኖች፣ እነሱ ደግሞ ኢትዮጵያ ውስጥ የሉም። ግን አሁን ይሄን ያልኩሽን ረሱል ሰለላሁ ዐለይሂ ወሰለም ዱባን መክረዋል። ዱባ በጣም መድኃኒት ነው።

ዩቱብ ራሱ አይገለኝ ማዚዛ ግን ማለት ነው። ይርበኛል ብታይ ወጥ ሲሸተኝ ወይም ምግብ ይዘጋኝናለሁ። ያምኩ አይዞሽ አይዞሽ፣ ሶፍዬ አይዞሽ፣ ፈጡምዬ ይህ ይሄንን ጉድ አለፍሸው አደለ፣ የት አባቱንስ! አብሽሪ አይዞሽ፣ አልፋል፣ ያልፋል። አብሽሪ አሁን ይሁልሽ፣ ምን ከላጣለሽ፣ ከላጣለሽ፣ ከላጥ አዎ ገዝቼ ገዝቼ እንዲመጣው ሁሉን ነገር ገዝቻለሁ፣ ገና ህክምናውን ሳልጀምር እንደሱ ካደረሽ። ይኸውልሽ ማማዬ ስሚ አንደኛ አጥሚት ነገሮችን ውሰጂ፣ አብሽሪ። ሁለተኛ ኩዳሮቹን ፍጫቸው። አጥሚትማ አጥሚትማ ወዲያ ላይ ነው የሚለኝ ኪሞ እየወሰድኩኝ። ወስጄው አሁን አልችልም። ኪሞ እየወሰድኩ የወሰድኩትን ነገር በሙሉ አሁን ገና ሳይሸተ የተቀረበ ያስታወቀኝ ኪሞ ጋር አሁን አንቺ መብላት ነፍስሽ የሚፈልገው ምንድን ነው? ነፍስሽ መብላት የሚፈልገው ሹሮ እንጀራ በሹሮ ወጥ ባገኝ ብሽል፣ ቀጠን ቀጠና አርገሽ ሹሮውን ፈትፍተሽ ሰርተሽ ፈትፈት አርገሽ። ምላሴ ምላሴ እንኳን በርበሬና እንጂ የእንጀራውን ጨውጨው አይችልም። እንጀራ ሞክራለሁ ስል እርጎ ትናንትና

የአትክልት ዘሮችን ነው እንጂ የምትበይው፣ እነዚህን ከጤፍ ምንም አትጠቀምም። አይረን ነው ጤፍ ያለው ምንም አይጠቅምሽም። ሆር ለመሙላት ነው የእኛ ወጥ ምንም አይጠቅምሽም። ገብቶሻል። ግን ያው ስለሚሸትሽ ቤተሰብ ስለሚበላ ነው እንደዚህ ነፍስያሽ መሽቁል የምታደርግሽ። እና በፈሳሽ ነገር ግን ውሰጅ። እኔ ራሴ እኔ ወተት ራሱ እንደማይመከር ነው ማቅ እኔ በጓደኛ ላይ ወላይ እኔ ወተት እራሱ እንደማይመከር ነው። ወተት፣ ስኳር፣ ጨው፣ ዱቄት። ዱቄት ማለት የስንዴ ዱቄት አይመከርም። ስጋ፣ እነዛ አይመከርም። የዶሮ ይሄ ምንድን ነው መላላጫ? የዶሮ ይሁ የዶሮ እግር እንኳ አይበላም። የዶሮ መላላጫ ነው የሚበላው። ስለዚህ አንቺ እሱን ከጨረሽ ደይ ወደ አዲስ አበባ እኔ ለልጄ ስለምገዛ እኔ ዝም ብዬ ከሱፐርማርኬት ገዝቼ አይደለም የምሰጣት ለልጄ እና ለልጄ ስለምጠልብ እጠልብና፣ እኔ ወጪውን ችዬ እልክልሻለሁ። በአቅሜ እኔ እልክልሻለሁኝ እኮ አራት መቶ ሀምሳ ብር ማለት እኮ በሀዋላው ስታስቢው ያው ነው። የለም አንቺ ይሄ የቆርቆሮውን ነው እምትይው። ይሄ የቆርቆሮውን ነው ኬፕ። እሱ አይደለም፣ እሱ አይደለም። ሌላ አለ ትክክለኛው ኮኬር ላንቺ የሚሆነው ላንቺ የሚበጀው አለ። እንደገና ደግሞ ወተቱ ላይ ደግሞ ወተቱ ላይ አንድ ፍሬ ስኳር አይጨመርም። ስኳር ስኳር ተጠቀምሽ ማለት ለካንሰሩ አቅም ሰጠሹ ማለት ነው። ትንሽ ትንሽ ማር ለጉሮሮ ላይ ስለሆነ ማር ቅመሽ። በጣም ጣፋጭ ነገር አይመከርም እያልኩ ነው ያለው ሰዎቹ። አሁን የማሩን ጉዳይ አላውቅም፣ ግን ስኳር አበደን አበደን አይመከርም። ያጠነሳዲ ተሰማ ካንሰር ነው ታሚ ጀምሮ ነክቶት አያውቅም። በሻይ የሚሆን ወተት የሚሆን በምን ነው ኢንሹሩ የሚባል እንደወተት ተጠጣ እስኪ ኢንፎርሜሽን ስጡን፣ የምታውቁ ሰዎች ስጡን። እኔ እንትን ላይ ገብቼ ጎግል ላይ ገብቼ ማውጣት እችላለሁ፣ ያሳያችኋለሁ። ውድ ነው። የጣን ሰው አይደለም የሚመከረው በጣም ጠቃሚ ነው። እኔ አሁን በልጄም አብሬ የምበላው እሱን ነው። ገብቷችኋል? ያ ሾርባ ስንፈልግ እሱን ነው የምንሰራው። ኒሻ የለውም። አሁን ስንዴ ዱቄት አይመከርም። ያ የገብስ ነው። እንደገና ደግሞ ዱቄት አያቀላቅሉበትም። ይሄኛው ዱቄት አለው ኮኬርን ግቡና እንደዛ አድርጋችሁ ብታወት የሚበለው ዱቄት ነው፣ የስንዴ ዱቄት ነው። ስለዚህ እሱ አይሆንም፣ እሱ አይሆንም። ይሄንኛውን እኔ ከፈለጋችሁ ቆይ ቪዲዮ አሰራላችኋለሁ። እሱ ነው የሚጠቅማት ለፈጡም፣ ይሄንን አላህ ሱብሃነሁ ወተዓላ ላሳየን። ዱባይ ያላችሁ ልጆች እዛ ያላችሁ ልጆች ቤተሰብ ሲሄድ አንዳንድ ኪሎ ብንልክላት፣ በተለይ አዲስ አበባ ከመጣሽ ቀለቡ አይሆናል። ለመንፈሳሽ ነገር ነው የምትወስደው። ቡላ ቡላ፣ ተወጃለሽ ቡላ ቡላ ቀምሸም አላ በዘ በጎጃም እኮ ቡላ የለም። ነው ሌላ ስማሉ አስገቢራት እንዴት መግባት ማናት? እስቲ ማነሽ? ሪኮስት ላኪል አዎ፣ ላኪ እስኪ እንዴት ነው የገባ ነው ላኪ። እኔ ማስገባት አልቻልኩም። ልከሽ ነው ያስገባው ሸት የእንትና መስጠት አልችልም። ምንድ ነው ይሄ? ወደ ሚዲያው ብቅ ብቅ ብል አሜሪካን ብዙ ልጆች ቪታሚኖች ምናምን አሉ። በቤታችን እኳ ነውኛ የገባ ነው ሰው ማስገባት አንችልም በቤት ህግ አሁን እንትልስኪ በቤትሽ ምትገቢ ምናልባች እንጂ እንደዚህ ማስገባት አንችልም። ይሄ ሙያ ያላችሁ እህቶቻችን ሀታ ባረቤት የምትሰሩ እንደዚህ አይነት ኬዝ በመዳሙቻችሁ በልጆቻችሁ ያጋጠመ ካለ ንገሯት፣ ይጠቅማታል፣ እንጂ እንጀራና በወጥ ለሱ አይጠቅማትም። እኔ በሆነች በጓደኛ ላይ ታማ ራሱ አሁን ቲክቶክ ይዘጋ እንደሆነ፣ ፕላን ብሌት የሚባል ነገር አለ፣ ከለውዝ ነገር መሰለኝ የሚሰራው። እሱን ተጠቀሚ ብሎኝ ነው ትንሽ ሰውነት ያደረኩት። አሁን እንጂ ሰላሳ ሁለት ኪሎ ነበር የቀነስኩት። አዚዘ ከሰባ ሁለት ኪሎ አርባ ሰባት ኪሎ ሆንኩኝ። ስንት ኪሎ ነው? አዲስ አበባ አለ ቦሌ ሚካኤል ጣይም እሷ እኮ ጅማ ነች። ስለዚህ አዲስ አበባ መምጣት አለባት ማለት ነው። በገስት አስገብኝ አንድ ጊዜ እምቢ አለኝ እኮ ሳስገባ ማስ ተቀብየች ነበር። እንዴት ነው? አይሆንም አይሆንም ኧረ አይሆንም አይሆንም። ሳሪን ስቤያት ነበር። ጅማ የሰፈርነሽ ምኑ ነሽ ነው እንደችል። ጅማ ያውቃቸዋል። ጅማ የተባበሩት ነኝ። አህበል ከይር አስጠግቶኝ ሰው ቤት ነው ያለሁት። ቤት ሰጥተውኝ ላጠብቃት እሷን በሰው ሀገር ናት። አይቻልም። በቤታችሁ ግቡና ከዛ ብትልኩ ግን ቆይ ሳርዬ ቤት ሰሞኑን፣ ሳርዬ ስቤሽ ነበር እምቢ አለኝ። ሳርዬ ቤት ሰሞኑን ብቅ እላለሁ። አዚዛ ቃል እየገቡ ዝም ያሉ ሰዎች ማዱም፣ እነሱም ከቻሉ ቃላቸውን ይፈጽሙ። ክፉ ነገር ይጠብቃቸው። ለታመመ ሰው ደግሞ እንኳን ቀልድ ምሩም አያስደስትም። መቀለዲያቸውንም ይተው። እና ቲክቶክ ይዘጋ። እንዲሁ ብዬ ነይ ማለት ነው አሳይሽ ነበር የምጠቀመው ነገር ይሄ በጀ ያስኩት፣ እና ይሄን ተጠቀም ብሎ ዶክተር አብይ ይሄን ከጀመርኩ ወዲህ ነው ሩህ ያደረኩት እንጂ አብቅቼ ነበር። በወተቱ ብቻ ውድ ነው፣ ኢትዮጵያ ውስጥ ውድ ነው። አምሳ አምስት ብር ናት አንድ ፍሬ። ያው ያሳዩች፣ በጀ ይቺ ናት። ይቺ ይቺ ሸፈ ይቺ በውስጥ ላኪልኝ አረ፣ ችግር የለም እንደው ችግር የለም። እኔ አሁን እገዛዋለሁ። እንደው ዝም ብሎ በሽታው ይበሰጭሻል። አሁን እኔ ተሽኖኛል፣ ለውጥ አለ። ግን ዝም ብ እያለቅሳለሁኝ። አታልቅሽ። አሁን አላህ ለአንቺ ያደረገው ለማን አድርጎታል? ለማንም አላደረገውም። አደረገው አልሐምዱሊላ። በሽታቸውን ሳያውቱ ድቅ እያ ቢላ ለዝም እና ደግሞ ከጎንሽ ነን ቃል የገባችሁ ልጆች እዳ አለባችሁ። ሳትወዱ በግዳችሁ እዳገብታችኋል። ቃላችሁን ተወጡ። እች ልጅ እርዳታ ያስፈልጋታል። እች ልጅ ቃል የገባችሁት አስገቡና፣ መድኃኒት ገዝታ ነው ጨራሩ ሲመታኝ የከረ አሁን ለቆ ነው ሶስት የገፋ ፊት ብታዩት ደነግጫች ባላ ሱብሃነ ወተዓላ ተስፋ አይቆረጥም። እሱ አድራጊ ፈጣሪ ነው። ይህችን ልጅ እዚህ ደረጃ አድርሷታል። አላ ሰበብ አስባቡ ሁሉ። እህቶቻችን ደግሞ ቃል ያገባችሁ ልጆች ቃላችሁን ፈጽሙ፣ እባካችሁ ቃላችሁን ፈጽሙ። ብር ያስፈልጋል። አዲስ አበባ ላይ ስለሆነ ቤት ኪራይ ያስፈልገኛል። ብዙ ነገር ልጆች ዋሉ። ልጆች ይሄኔ ጌታ

እርግጠኛ ነኝ። ይኸውልሽ የምትፈልጋቸው ነገሮች ሁሉ ላይሟሉ ላይሳኩ ይችላሉ፣ ግን አላህ ለአንቺ ይሄንን የከፈተው ለታምር ነው። ለእኛ መማሪያ ነው። ለእኛ መማሪያ ሊያረግ